አፍሪካንና ህዝቧን ከመሩ መሪዎች መሃል ያደረጓቸው ስራዎች በጣም አነጋጋሪ ከሆኑ መሪዎች መሀል ዛሬ የማስተዋወቃችሁ ሰው ደግሞ ራሱን ከናፖሊዮን ቦናፖርቴ ጋር በማመሳሰል የሀገሪቱን በጀት ሙሉ በሙሉ በሚባል ደረጃ ለንግስና በዓሉ በመዋል የአልማዝ ዘውድ የወርቅ በትር ባህር የተሰራ ልብስ ለብሶ በነሐስና እና በወርቅ በተሰራ ዙፋን ላይ ተቀምጦ የንቅስና በዓሉን ስላከበረ መሪ ነው የምነግራችሁ እና ይሄ ሰው ጂን ቢደል ቦካሳ ይባላል። ቦኮሳ የመካከለኛው አፍሪካ ሪፐብሊክ መሪ ከመሆኑ በፊት ከድሀ ቤተሰብ የተወለደ ልጅ ሲሆን አባቱ ገና ልጅ ሳለ ነበር ቀኝ ገዢዎቹ ፈረንሳዮች ላይ አምፀሃል ተብሎ በድብደባ ህይወቱ ያለፈው። እናቱም ብትሆን ብዙም ሳትቆይ ነበር ልጅ እንዳለ እራሷን ያጠፋችው ማለት ነው። ቦኮሳ እናትና አባቱ ቢሞቱበትም ሚሽነሪዎችን አግኝተውት በመጀመሪያ ደረጃ ትምህርቱን ከፈረንሳይ ሚሽነሪዎች ጋር ተምሯል። እናም በወቅቱ ቦኮሳ በነበረው ልዩ በሆነ የፈረንሳይኛ ቋንቋ ችሎታው ማንበብና መጻፍን ጨምሮ ማለት ነው ፈረንሳዮቹ ወይም ችሎታውን አይተው አስጠግተውት የፈረንሳይ የቅኝ ግዛቱ ጦር አባል ያደርጉታል ማለት ነው። ታዲያ በ1960 ሴንትራል አፍሪካ ሪፐብሊክ ከፈረንሳይ ቅኝ ግዛት ነጻ ስትሆን ቦኮሳም ከፈረንሳይ ጦር በመውጣት አዲስ በተፈጠረው የመካከለኛው አፍሪካ ሪፐብሊክ ጦር ሰራዊት ውስጥ ይገባል። በአርባ ሁለት ዓመቱም የጦሩ ኢታማዦር ሹም በመሆን ከ500 ሰራዊት ላለው ጦርም ኢታማዦር ሹም ይሆናል። በወቅቱ ደግሞ ሴንትራል አፍሪካ ሪፐብሊክን ሲመራት የነበረው ፕሬዚዳንት የመጀመሪያው ፕሬዚዳንት ዴቪድ ዳኮ ሲሆን ለቦኮሳም ዘመዱና ያጎቱ ልጅ ነበር። እናም በጊዜ ሂደት ቦኮሳ ያጎቱን ወንበር መመኘት ይጀምራል። ውስጥ ውስጡንም የተለያዩ ስራዎችን መስራት ይጀምራል። ታዲያ የቦኮሳ ነገርም እንዲሁም በጎረቤት ሀገራት የተደረጉ መፈንቅለ መንግስቶች ያሳሰበው ፕሬዚዳንት ዴቪድ ዳኮ ከመደበኛው የሀገሪቱ ሰራዊት ውጭ የሆነ የፖሊስ ሰራዊትና የግል ጠባቂ ጦሩን ያቋቁማል ማለት ነው። ፕሬዚዳንት ዴቪድ ዳኮ ይህንን ብቻ አድርጎም አላቆመም። በ1965 በፈረንሳይ ፓሪስ በዘጋጅ አንድ ፕሮግራም ላይ ሀገሩን ወክሎ እንዲሳተፍ ቦኮሳን ይልከዋል። ቦኮሳም ሀገራማን ብሎ ወደ ፈረንሳይ ሄዶ ያንን ዝግጅት ታድሞ ሊመለስ ሲል ወደ ሀገሩ መመለስ እንደማይችል ይነገራል። ቦካሳም ያጎቱ ልጅ ዴቪድ ዳኮ ባደረገው ነገር በጣም ይናደዳል። እዛው ፈረንሳይ ውስጥ ሆኖ ፕሬዚዳንት ዴቪድ ዳኮ ላይ ጫና እንዲደረግ ያደርጋል። ያው ፈረንሳዮቹ ደግሞ በቅኝ ግዛቱ ዘመን እጅም ምገረውን የሚያገለገላቸው ሰው በመሆኑ አልጨከኑበትም። የወቅቱ የፈረንሳዩ ፕሬዚዳንት የነበረው ሻርል ደጎል በቀጥታ ፕሬዚዳንት ዴቪድ ዳኮ ላይ ጫና በማድረግ ወደ ሀገሩ እንዲመለስ ያደርጋል። ታዲያ ቀጣዮቹን ጊዜያት ሀገሪቱ ከባድ የሆነ ኢኮኖሚ ችግር ያጋጠማት ጊዜ ነበር። በዚህ መሃል ፕሬዚዳንት ዴቪድ ዳኮ አዲስ በጸደቀው የሀገሪቱ ህገ መንግስትና በጀት ላይ ለመከላከያ የተበጀተውን በጀት ሳያጸድቁና ለፖሊስም፣ ለራሳቸው ጠባቂዎች ብቻ በጀቱን ያጸድቃሉ። በዚህም ድርጊታቸው የተናደደው ቦካሳም ሰራዊቱን በማስተባበር መፈንቅለ መንግስት በማድረግ በዲሴምበር 31 1965 ስልጣኑን ይይዛል። ፕሬዚዳንት ዴቪድ ዳኮንም ወደ ከርሸሌ ይወረውሩታል ማለት ነው። በቀጣዩ ሳምንትም ፕሬዚዳንት ቦካሳ አዲስ ጊዜያዊ ወታደራዊ መንግስት መመስረቱንና የበፊቱ ፓርላማ የበፊቱ ህገ መንግስት መሻራቸውን እና መከልከላቸውን ይናገራል። ያ ሁሌም የአፍሪካ መሪዎች እንደሚያደርጉት አዲስ ምርጫ እስኪደረግ ጊዜ ድረስ የሀገሪቱ መሪ እንደሆነ ያውጃል ማለት ነው። ስልጣን በያዘ ማግስት ያደረጋቸው ነገሮች ነው። እንግዲህ ይሄ መሪ የክፍለ ዘመኑ አስቂኝ አምባገነን እንዲሆን ያደረገው እና ይሄ ሰው ከሰራቸው ስራዎች መሀል በመጀመሪያ ጥሩና በጎ ናቸው የሚባሉትን ልንገራችሁ። በመጀመሪያ ትምህርትና ትራንስፖርት፣ በተለይ ደግሞ የባስ አገልግሎትን ለህዝቡ በስፋት አስተዋውቃል። ከአንድ በላይ ሚስት ማግባትን፣ ሴት ልጅን አለማስተማርን፣ የሴት ልጅ ግርዛትን በህግ ከልክሏል። ሴት ልጅን አለማስተማር ደግሞ ወንጀል እንዲሆንም ያደረገ ሰው ነው። በዚህም ብቻ አላቆመም። በሴንትራል አፍሪካ ሪፐብሊክ ታሪክ የመጀመሪያውን ሴት ጠቅላይ ሚኒስትርም ሾሞ ነበር በጊዜው ማለት ነው። ሶ ስለዚህ ሰው ይህን ጥሩ ጥሩ ነገሮች ከነገርኳችሁ ደግሞ በጣም አስቂኝና አስገራሚም አሳዛኝም ነገሮች ያደረጋቸውን ልንገራችሁ። በመጀመሪያ በ1971 ራሱን ባለ አራት ኮከብ ሙሉ ጀነራል ነኝ በማለት የህይወት ዘመን የሴንትራል አፍሪካ ሪፐብሊክ ፕሬዝዳንት ያደርጋል። ቀጠለና ደግሞ የራሱ ልዩ የሆነ ወታደራዊ ልብስ ያሰራ ሲሆን በዛ ልብስ ላይ አሉኝ የሚላቸውን ኒሻኖች፣ ሜዳዮች በሙሉ አስለጠፈ። እንደውም ባይገርማችሁ በአንድ ወቅት የኡጋንዳው መሪ ዲያሚንደረን ሲያገኘው ይህንኑ ልብስ ለብሶ ስለነበር፣ ኢዲ አሚን ዳዳ በቅናት ተናዶ እሱም የራሱን የሆነ ተመሳሳይ ልብስ እንዲያሰራም አዞ ነበር። በዚህ ምክንያት በዚሁ ልብስም የተነሳቸውን ፎቶዎቹን ቴምብሮች ላይ እንዲለጠፉ፣ ቢሮዎች ውስጥ እንዲለጠፉ፣ የብር ኖቶች ላይ እንዲታተሙ፣ በየአደባባዩ እንዲሰቀሉ እና እንዲታተሙ አድርጓል። ባይገርማቸው ደግሞ በ1971 በአለም አቀፍ ቀን የእናቶች ቀን ሲከበር ለባህሉ ድምቀት በሚል በእስር ላይ የሚገኙ እናቶችን በሙሉ ከእስር እንዲፈቱ አድርጓል። በአንጻሩ ደግሞ እናታቸውን የገደሉ በሙሉ በሞት እንዲቀጡም ያደረገ ሰው ነው። በ1972 ደግሞ የሀገሪቱ ህዝብ ሌባ አስመረረን ሲሉ ወደ 45 የሚሆኑ ሌቦችን የያዘ ሲሆን፣ በአደባባይ ከፖሊሶች ከሆኑ እነዚህ ሌቦች በዱል ላይ ቀጠቀጣቸው የሚሰጣቸው ሲሆን ሶስቱ እዛው ነበር በአደባባይ የሞቱት። የቀሩትን ደግሞ ለማስተማሪያነት በሚል ከነ ደማቸው ሌቦቹን አውላላ ሜዳ ላይ ነበር ጥሏቸው የሄደው። የምዕራቡ ዓለም ደግሞ ድጋፍ አላደረገልኝም በማለት ፊቱን ወደ ምስራቁ ዓለም በማዞር ከሶቪየት እና ከአረቦቹ ጋር የተወሰነ ጊዜ ተሞዳምዶ የነበረ ሲሆን ባይገርማችሁ እንደውም አረቦቹ በተለይ እነ መሐመድ ጋዳፊ ያግዙኛል በማለት እስልምናን የተቀበለ ሲሆን ስሙንም ወደ ሳሌህ ኤዲን አህመድም ቀይሮት ነበር። በኋላ ላይ ግን ያው እንዳሰቡ አይነት ድጋፍ ባለማግኘቱ እምነቱን ወደ ካቶሊክ ተመልሶ ቀይሯል። ይህን ሰው ግን የዓለም ሕዝብ በስፋት ያወቀው በ1976 የሀገሪቱን መንግስት በመበተን ራሱን ንጉስ በማድረግ የሀገሪቱን ስም ከሴንትራል አፍሪካ ሪፐብሊክ ወደ ሴንትራል አፍሪካን ኢምፓየር ቀይሮ ራሱንም ቀዳማዊ ቦካሳ በማለት ጠራ። እዚህ ጋር ችግሩ ራሱን ንጉስ ማድረጉ ብቻ አይደለም። ለቀድሞ ለፈረንሳይ ንጉስ ለነበረው ለናፖሊዮን ቦናፖርቴ ከልክ ያለፈ ፍቅርና እሱን የመሆን አባዜ ስለነበረበት ነው። ከድሮ ከፈረንሳይ ወታደርነቱ ጀምሮ በናፖሊዮን ታሪክ በጣም የተሳበ ሰው ነበር። ስልጣን አግኝቶ ንጉስ ከሆነ በኋላ ራሱ የንግስና ስርዓቱ በ1804 ልክ ናፖሊዮን ቦናፖርቴ እንዳደረገው የንግስና ስነስርዓት እንዲኖረው ነበር የፈለገው። ግን ችግሩ ለዛ የሚሆን በጀት ሀገሪቱ አልነበራትም። ምን አደረገ? ከፈረንሳይ መንግስት ጋር በመደራደር ባገኘው ወደ 30 ሚሊዮን ዶላር ገንዘብ ያው የሀገሪቱ አንድ ሶስተኛ በሚሆን በጀት የንግስና ስርዓቱን ሽር ጉዱን ይጀምራል ማለት ነው። ከ30 ሚሊዮን ዶላር ላይ 2.5 ሚሊዮን ዶላር በሆነ ወጪ በወርቅ የተለበጠ የንግስና ዙፋን ያሰራ ሲሆን፣ በ5 ሚሊዮን ዶላር ደግሞ በአልማዝና በወርቅ የተጌጠ ዘውድ፣ በ72000 ዶላር ደግሞ የተለያዩ ጌጣጌጦች ለሱና ንግስት ለምርት ሆነው ሚስቱም ተጠቅሟል። ለዝግጅቱ የሚሆኑ ፈረሶችን ከቤልጅየም፣ ስድስት መርሴዲስ መኪኖችን ደግሞ በአውሮፕላን አስጭኖ ከጀርመን ድረስ አስመጥቷል። ከተማዋን ደግሞ በቀለምና በመብራት አደባባዮቹን አሸብርቋል። የሁሉ ወጪ ሲሆን የሀገሪቱ ህዝብ ደግሞ የሚበላውም የሚጠጣውን ባጣበት በ1977 ነበር ይህን ሁሉ ያደረገው። ለዚሁ የንግስና በዓሉ ደግሞ ብር ያበደሩትን እራሷን የፈረንሳይ ፕሬዚዳንትን ጨምሮ በዓለም ዙሪያ አሉ የሚባሉ ንጉሶችን፣ ፕሬዚዳንቶችን፣ ጠቅላይ ሚኒስትሮችን የጠራ ሲሆን ሁሉም በሚባል ደረጃ አልተገኙለትም ነበር። ጥሪ ካደረገላቸው ከ2500 ከሚሆኑ እንግዶች ውስጥ 600ዎቹ ብቻ ናቸው የመጡት። እነሱም እዚሁ ሀገር ውስጥ የነበሩ ዲፕሎማቶች፣ አምባሳደሮች እና እንደዚህ አይነት ስራዎች የሚሰሩ ሰዎች ነበሩ። በዚህም የተነሳ በጣም ተበሳጭቶ ቦካሳ ስለሚቀኑ ቢሆን ያልመጡት እንጂ የኔን ዝግጅት ንቀው አይደለም ምናምን ብሎ በጣም ተናዶ ነበር የሆነ ጊዜ ላይ የሆነ ሆኖ ራሱን ንጉሰ ነገስት ካደረገ በኋላ የሀገሪቱ ነገር ከድጡ ወደ ማጡ ሆነ። ስራ አጥነት፣ ሙስና በመበራከቱ ተማሪዎችና ሰራተኞች አመፅና አድማ ጀመሩ። በኮሳም አመፁን ለመቀልበስ በሚል የሀይል እርምጃ መውሰድ ይጀምራል። ንጹሀንን በብዛት መግደል ይጀምራሉ። ብዙሀን መታሰር ይጀምራሉ። ታዲያ ይህ ነገር ያሳሰባትና ይህን ሰው በማንገሷ ደግሞ ብዙዎች ሚያልጠለጥሏት ፈረንሳይ በ1979 የሥራ ጉብኝት ለማድረግ ወደ ሊቢያ በሄደ ጊዜ መፈንቅለ መንግሥት በማድረግ በ1965 ያነሳችውን የቀድሞ ፕሬዚዳንት ፕሬዚዳንት ዴቪድ ዳኮን ወደ ሥልጣኑ መልሰዋለች። በኮሳም ከመፈንቅለ መንግስቱ በኋላ ለአመታት በስደት ባይቤሪኮ ውስጥ በኋላም ፈረንሳይ ፈቅዳለት የተወሰነ ጊዜ ፈረንሳይ ሀገር ቢኖርም በሀገሩ ግን በሌለበት በሀገሪቱ ዜጎች ላይ ላደረሰው ግፍና መከራ የሞት ፍርድ ተፈርዶበት ነበር። በኮሳ የስደት ህይወት መሮት የመጣው ይምጣ ብሎ ወደ ሴንትራል አፍሪካ ሪፐብሊክ በኦክቶበር 24 1986 ቢመለስም ወደ ተይዞ እስር ቤት የተወሰደ ሲሆን ቀስ ብለው ወደ እድሜ ልክ በኋላም የሞት ፍርዱን ትተውለት በይቅርታ የተፈታ ሲሆን ከይቅርታ ከተፈታ ከ10 ዓመት በኋላ በ1996 በ75 ዓመቱ ህይወቱ አለፈ። ቦካሳ ከስልጣኑ ባልተናነሰ መልኩ ሴቶችን በጣም አብዝቶ ይወድ ነበር። ሌሎችን ከአንድ በላይ ማጓት አችሉም ብሎ በህግ ቢከለክልም እሱ ግን አስራ ሰባት ሚስቶቹንና ከ50 በላይ የሚሆኑ ልጆችን ትቶ ነበር ላይመለስ ወደዛኛው ዓለም የሄደው። ለማንኛውም የቦካሳን ታሪክ እንዲነገርኳችሁ እንደ ዜናትና ተመሳሳይ ቪዲዮች በብዛትና በአይነት የዩትዩብ ቻናሉ ላይ አለ። ገብታችሁ ማየታችሁን እንዳትረሱ። በቀጣይ በሌላ ቪዲዮ በሌላ ታሪክ እንገናኛለን። ሰላም